መቶ ሺህ ገባ አምሳ ሺህ ገባል ብዬ አስብ ነበር። ያው እሱ አልተሳካልንም። እሱም የገባ ቀን እንግዲህ እግዚአብሔር ያውቃል። ለሁሉም ነገር እዛ ቀን እግዚአብሔር ቀን አርግ እዛ ቀን አርግ ሰው አርግልን የምባል አይደል? ያድርሰን በሰላም እሱም ገቡ ለማየት ያብቃል። ኧረ አንድ ሰው ፕሮፋይል የቀየረ ገዝቱ ሙሉት እስኪ

እናንተ የአግኝታችሁ ሰላም እንድትሉ ነው። በጣም ለፍታችኋል፣ በጣም ደክሟችኋል። አካውንቱ ላይ ማለት ነው የልጆቹ አካውንቱ ላይ እና ሰላም እንድትሉ ልታቀርቤት የፈለጊች ለዛ ነው። እናንተም ደግሞ እርዱን አንዱን አንዱን ብለን ስንጠራ ነው አንዱ ሌላ ይመጣል። እና እንደዚህ ስላችሁ እንዳይከፋችሁ። ማንኛውም ሰው መግባት አለበት ግን ስም እንዳትጠሩ

ወይዬ መፍታት ደውዬ አገኘሁት እኮ ምን ማንን መፍታን እ ምን አለሽ? ታዲያ እኔ እንግዲህ ኧረ በጣም የሚገርምልሽ ነው። እግዚአብሔር እና ደስ ሲሉ ስነ ስርዓታቸው ኧረ በጣም ደስ ብሎትሽ እመጣለሁ ብሎኛል። ጌታ አንቺ በእንግዲህ አውሪኝ በቦታ በአውሪኝ እንግዲህ ያናገር ቢደርሳው ይሄ ምን ያመጣሉ። ምንም ወንድማችን ነው እሱ። እኔ እንደ ብሩኬ የማከብረው ወንድሜ ነው። በሰርፕራይዝ ነው የምናደርጋቸው ሁሉም ማለት ነው። እንግዲህ ቦታ አስፋፊ ነው በጣም ደስ ብሎኛል። እንግዲህ ጥንቃቄ አድርጉ። እግዚአብሔር በጣም ደስ ብሎኛል። እኔ እንጃ እሱ አላቅም ዘንድሮ ደስ የምን ነው ይመስለኛል ምን

እዛኔ ኔ ሁለት መቶ ያከበርኩበት እንትኑ ሰውየው እኮ ትናንትና ይዞልኝ መጣ። ወረቀቱ ከዛ ቤት እንደለጠፍኩት አላመጣውትም ነበረ እና ይዞልኝ መጣ። ጌታ ሳየ አልቅሽ ነው የተቀበርኩት አመሰግናለሁ ብዬ ግድግዳ ላይ እንዳለ የሙሼ ፎቶ ምናምን ሳላነሳው ያው ሆኖ በተለየ ነው። በ በጣም ደስ ይላል። ኦዲንስ መለከታል። ትናንት ምን እንደ ትናንት ራሱ ማስታወቂያው ከለቀጣችሁት በኋላ ቆጨኝ ለምን በዜና አልሰራነውም ብዬ እኛ እኮ እንለቃለን። አሁን አንድ ላይ ያጠራመኑ በቪዲዮ የአሁኑ በጣም ይለያል። እስኪ እኔም እንደ እንደ ኦዲየንስ እቸውን እኔ ምንም አላወቅኩም። እስኪ አያገባሽም እኮ ኦዲየንስ ጋር ታያለሽ ተብያለሁ። እስኪ እኔ እንደ እናንተም በኋላ ነው እንግዲህ እኔ ደብቆብኝ። እሺ፣ እሺ፣ እሺ ስጭው አለች እና ወፍሲ ማታ በጊዜ መከፈት አለበት ቤታችን ስምንት ሰዓት ላይ ምናምን አዎ። ታስ ወይ የማንን ነው ያመጣው? የብሌን ነው። የብሌን ነው ያመጣው ስምንት ሳል ላይ ከፍተን እስከ ተኩል ድረስ ታብታብ እንዲደረግ ሰው ሳንስብ እስከ አርባ ሺህ እስከሚገባ ቤቱ በደምብ ታብታብ ከተደረገ በኋላ ንግስቷን ከዛ ላይፍ ላይ እንድትከፍት እናደርጋለን የመጀመሪያ የእሷን ቤት ታብታብ እናደርግ ቪዲዮ ልክ እንደጨረሳችሁት የእሷን ታብታብ እናደርግና ከዛ ወደዚህ ይመጣለን ማለት ነው የማን ቤት ሶሊያ ሶሊያ እና ማስታወሻ ነው።

አጠገቧ ምንሽ እኮ ስልክ ማውራት አትችም ኦፍሴ ዛሬ ደግሞ እኛ እዚህ ቤት ማለት ነው ማንም የለም እግዚአብሔር ጎረቤት ሄደዋል ሊበሉ ሰው የለም አሁን ምስ ራሱ የሚበላ ሰው የለም ዝም ብዬ አቅርቤ ነው የተኩት ሰው የለም ይሄ ምግብ ነው ትለኛለች ለች አንቺ ሴትዮዋ አገለባብጣ ሚሚ ወይ ፕሮግራሙ የሚዘጋጀው ማጋ ነው አንቺ ጋ ነው ወይስ ሌላ ቦታ ነው እኔ ጋ ነው የእኛ ቤት ነው የራሳችን ቤት ነው እኔ ውድ ይሄውልሽ እንትኑ ነው ቪዲዮ ብቻ ነው ስል ያነገ የሚሆነው። እሺ ቪዲዮ እዚህ ቤቱ ስልሽ እኔ አሁን ያለንበት የመጣንበት ቤት እንደ ድሮ የሚመቸኝ ቤት አይደለም፣ እና እሷ ያ ነገር ስለማይስተካከልልኝ ያው ንግስቴ ውዷህቴ ይሄን ታስተካክልልኝ ጠይቄ ያው እናንተም ታመሰግኑልኝ ያላችሁ ተባበረችኝ፣ እግዚአብሔር ስጣ፣ ታመሰግናታለው። እሷ ከዛ በአኳርን ትንክልልኛለ። ስንተኛ ቤታችን ላይ ነው የሚተላለፈው እኔናት እሺ ዘንድሮ ደስ ይላል። ብቻ እናንተ እንደዚህ ደስ እንዳላችሁ፣ በኋላም ፕሮግራማችን እግዚአብሔር ረድቶን ደስ ብሎን እንዲያልቅ ሙስሊምም ዱዓ አድርጉ፣ ክርስቲያን እህቶቼ ደግሞ ጸሎት አድርጉ ጌታ ማንም ተከፍሎ እንዲወጣ እንፈልግም፣ ግን ስም እንዳጠሩ አደራችሁ አከለዩት። በነገራችን ላይ ሁሉም ነው የተጠሩት ማለት ነው። የተጠሩት ሁሉም ነው ደስ ያላቸው። ዛሬ እንትን ላይ ሳይ ሁሉም የሚመለስ አሉ እኮ፣ ልጆቻችን የሚወዱ ናቸው ሁሉ። ትናንትና እኮ አይሻ በውስጥ ነግረኝ፣ ሴት ለምን ይህን ማስታወቂያ ከሆኑ ለምንድነው ይለጠሽዋል አላለች። አየዬ እኮ ማያመጡት ጉድ የለም ይሄ ሁሉ ሲያደርጉን አንድ ነገር አልነገሩኝም። ማያቱ ኦክሲ እስኪ ይሄ ማስታወቂያኦክሲ ማለት ነው ከሌላው ለየት ያለው ይሄ ከሌላው ለየት ያለው እኮ የሆነ ነገር ስለሆነ ነው ስላለ ነው ይሄ ለየት ያለ

እና የማዛ ብታይ በጣም ነበረ የማዛ እና የገላኔ በጣም ነበር የሚያስቀው፣ ብታይ እና በጣም ደስ ይላል። ሁሉም እኮ ዛሬ ዞር ዞር ተጠርታችኋል ይላሉ። ዛሬ ደግሞ እሱ የጠዋት ልጅ ሰሊጋ ገብቼ ነበር አይተ ነግሬታለሁ። እና ልጆቿ በመድኃኒዓለም አንቺ ስርአታቸው ደስ ሲሉ እግዚአብሔርንን ደስ ያልታደረገ እኮ ነው ያደረግ ነው። ተጠርታችኋል ነገር አይደለም። በቃ ለእኛ በቃ ምክራቸው እንደዚህ አድርጉ እንደዚህ አድርጉ በቃ በእንደዚህ ነገር እንዴት ደስ እንደሚሉ እግዚአብሔርን እኔ ምን እንዳሳቀኝ ታቂያለች አንድ ቤት እኮ ነው አንድ ቤት እናንተ ተጠራቸው እንዴ ትላንትና እኮ እንትናጋ ነው መሰለኝ ገላኔ ጋር ነው መሰለኝ ያዩትና እነ ገላኔ ተጠርሳቸው ተጠሉ፣ እናንተ ያልተጠርታቸው እንደ ብሎ እንትን እያወሩ ነበር፣ በቁም ነገር እያወሩ ነበር እኮ። ወይኔ ወይኔ መታደራ እኮ ለታሪክ አስቀምጦ ብላለች። ለታሪክ ማስታውሳቸው እህቶች ናቸው። ይሄው ልሽ፣ ገና ምን አይተሽ? አዩ ያዘጋጀችው ገና ምን አይተሽ? ሰፕራይዝ ያለሽ፣ ሰፕራይዝ በኋላ፣ ያለው በኋላ። ንግስተ ምንድን ነው? አይ ምግብ አይበላላችሁ? እና እንደዛ እኔ መጨረሻ ኤግዛም ያሳምረው። ዛሬ ምንም ሪሊዝ ያደረገው ነው ምንም ማለት ነው። እኔ ምን እንዳስ እንትን ነበር፣ በጣም እያሸኩ ነበር። በቃ ክፍተት ይሁን ነገር ከዚህ በፊት ክፍተት ተፈጥሮ ነበር እንደዚህ ፕሮግራም ላይ፣ በቃ በጣም እያሸኩ ነበር። እና እንትናን አወራኋት፣ ንግስቷን አወራኋት። ና ቃል አለላ ላይ ትንሽ ተነው ተነሳው ና እና በቃ ስራ ራሱ እኔ እኮ ትላንት ነው የጨረስኩት። ስራ እንዳለኝ ማለት ነው። ከትናንት ወደ ነው የጀመርኩት። እና ስራ የለኝም ዛሬ። እኛ እኮ አንተኛ ሚሚ፣ ይኸውልሽ ንግስቷ ሀዩ ሶስታችን እኮ በጣም እንትን እያልን ነበረ፣ እኮ በጣም እየተጨናነቅን ነበር። እናንተ እኮ ትተኛላችሁ ምን አለባችሁ? ጎበዝ እኔ እና ሰላም እቀፍ ነው ያለ እኔ ጣጣ የት ጥዬብሽ? የለም እኔ ምን አስጨነቀኝ? እኔ ለፋሁኝ ከዚህ በፊት አሁን አስተአልፎ ሰጥቻቸዋለሁ። ከላስ እኔ ለሰላም አለኩም ረመቱላ በረካቱ። እስቲ ዝም እስተሁንሻ ነገር ትላንትና በሩጫ አዳረሰች ወይ? ሰላም አሌይኩም ራህመቱላህ በረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ከታችም ከላይም ያላችሁ እንዴት ናችሁ? ዜዴ ወታደር ዋሊ ነኝ። እንዴት ናችሁ? ደህና ናችሁ ወይ? ያው የሚያነስራችሁም ትዝ እንዲላችሁ ነው። ይሄንን ብለው እንዴት ናችሁ? ደህና ናችሁ? ጤናችሁ፣ ጨጎራችሁ ሁሉ ነገር ይፈጫል። ሁላችሁም ሰላም ብያለሁ። እናንተ አዲስ ወሬ ላውራችሁ ደግሞ በሉኛ። አሁን አዲስ ወሬ ላውራችሁ። ትናንትና በእውነት አልቅሼ አልቅሼ አልቅሼ አልቅሼ ብታሁን ጉር ልንገራችሁ። የሆነ መዝናኛ ቦታ ሀዴን ነበር እና አዲስ ነውን የማዋራችሁን ያልተነዳ በመኪና ማለት ነው። ከዛ እንትን ይሄ ወታደሮቹ ናቸው። በወታደር ነው ይሄ እንትኑ ኮማንዶዎች ናቸው እየጠበቁ የምንገባውና ከዛ ሁሉም ሰላም ሰላም እያለ ነው የሚገባውና ከዛ ሰላም ዝም ብሎ ሰላም አለይኩም ነው የሚሉ ሴቶቹ ማለት ነው። ሴቱ ልጆቹም እንደዛው ነው። የወታደሮቹ ልጆች ግን የሰላምታ እንደ ኢትዮጵያ ታውቃላቸው እንደ ኢትዮጵያ ይላሉ። ከዛ እነሱን ሳይም ባያመጣና እኔም ሰላም አልኩኝ በወታደር ሰላምታ ከዛ ወይኔ፣ የተሰጠኝ ክብር፣ ወይኔ ፈጣሪ ብታሁ አልቅሼ አልቅሼ አልቅሼ ምን ሆነች ነው ስሏት? እኔ መናገራቸው አልቻልኩም። ሴትየዋ ግን ወንድሟ ነው ወንድሟ ስላጣችን ኢትዮጵያ ናት። ግን ወንድሟ እንደው ቀርተውኝ እንዳይሆንን እንትን ላይ ይሉኝን ምን እንደው አለው አለም ከዛ ኢትዮጵያ ወንድሟ ተሰውቶባት ነው እና ብላ ሴትዮዋ አስረዳቻቸው ቆማ። ከዛ ሴትዮዋ ግን እንዲህ መሆን የለብሽም፣ ሁለተኛ እንዲህ እንዳትሆን ያለች ግን እንዳትሆን እንደዚህ ዝግ እኔ ያው አስረድኋቸው። ማስረደቱን ግን ሁለተኛ እንደዚ እንዲያትሆን ያለችን ጊዜ ድቤ እኔ ግን ደስ አለኝ አልኳቸው። ወይኔ የሆነ ነገር መጣልኝ። በቃ ልጆቹ ሰላምታ ሲሉ እኔ ምንም ትዝ አላለኝ። እኔ እኮ እህል ያለው ግን ይህ ሰላምታ አልመጣልኝም። ከፊት ከፊት ሲሄዶቹ ልጆቹ የወታደር ሰላምታ ሰጡ፣ እኔም ሰጠሁም። ከዛ እምባ እየወረደ እምቢ አለ። ከዛ ተቆመ ተወኝ አልኳቸው። ያለይ ክብር ፈጣሪ ሆይ ወታደር መሆኒ ፈጣሪ በሽበት ክብር ይስጥሽ፣ ይገባሻል። ክብር ላለ መድኃኒዓለም ለሽበት ሌላ ክብር ደስ ያለ በእውነት ትናንትና አንትና ክብር ይገባሻል። እግዚአብሔርን ይገባሻል። ክብር የሚሰጥሽ ልትነሽ በሽበት ሁሉ መድኃኒዓለም ያክብርሽ፣ የሰው ክብር ይስጥሽ። ጌታን ለፈጣሪም የሰውን ክብር ይስጥሽ። ወንድምሽም ደግሞ መድኃኒዓለም በገነት ያኑርልሽ። ያው ሁላችንም አንዷ ደግሞ ዛሬ እንደዚህ እንደ አንቺን ወንድም ሞቶባት ጦርነት ላይ ጌታ እንዲህ እንደምታለቅ ስትክታት ላይ ያ ወታደር ሁሌ ለሀገሩ ደግሞ እንዳፈሰሰ ነው አይቻታለሁ፣ እና በጣም ነው ደስ ያለኝ። ኩራት ነው በእውነት ነው የምላቸው እድሜ ልካቸው እድሜያቸው እና

ትናንትና መልሽ ያለው አለች እኮ ስራ መጥቶልኝ አሞኛል ብዬ መለስኩኝ፣ አለች እኮ እኔ እናት ትናንት መለሰች። ለዛሬም ለትናንትም ሲባል መለሰች። አንዴ እኔም ጆሮ ማስማት ትቷል፣ እንደ ልክ እንደ ወታደራ ሚስያዥ እና የእኔ እናት አንቺ እንቆ እንቆነሽ፣ ለእኛ ያለሽ ቦታ በጣም ይለያል። የምትገርሚ ልጅ ነሽ በወሬ ሳይሆን በተግባር የምታሳይን ልክ እንደ እናት ነሽ። እግዚአብሔርን በወሬ እንደዚህ እንደዚህ ወይም ደግሞ እምል ሳይሆን በተግባር ሁሉንም ነገር እኛ እንደሰት ሚሚ እንድትደሰት የምታደርጊው ነገር፣ ለዚህ ቤት ያለሽው ክብር፣ ለሰው ያለሽው ክብር በወሬ ሳይሆን በተግባር ነው ሁሌ የምናየሽ። ከዚህ በላይ ደግሞ ደስታሽ በሽበት መንገድ በመቶ ፐርሰንት እኔ እርግጠኛ ነኝ፣ ደስተኛ ሆነሽ እንደምትኖሪ። ከዚህ የበለጠ ደግሞ እግዚአብሔር ልጅ ሰጥቶሽ የሚጦርሽ ሀገሩን የሚረዳ ሀገሩን የሚያስተዳድር ሀገሩን እኔ እንጃ ብራን ሆኖ ብራን ከምንም በላይ ብራን ብራን አለ አይ ብራን ማለት ልክ ብራን ሆኖ ለዓለም የሚበራው ልጅ እንደምታገኚ በአለሙ ሙሉ